ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የጥቅምት አስር የሰዓቱን አበይትና ሰበር ዜናዎች ዳግም በሁለተኛ የዜና ወጃችን ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። ከባድ ህዝባዊ አመፅ ተቀሰቀሰ። ለስምንት ወር ደሞዝ አልተከፈለንም ያሉ የመንግስት ሰራተኞች መንገዶችን ዘግተው ጎማ እያቃጠሉና ድንጋይ እየደረደሩም በአብይ አህመድ መንግስት ላይ ህዝባዊ አመፅ ማድረጋቸው ተነግሯል። ህዝቡ በይፋም እርቦናል፣ ጠምቶናል ብሎም አደባባይ መውጣቱም ተነግሯል። ዝርዝር ዘገባ ይዘንበታል። በሌላ በኩል የፋኖ ኃይሎች ዛሬም በድል መንገድ ቀጥለዋል። ፋኖ በአገዛዙ ጦር ላይ መብረቂያ ጥቃቶችን አጠናክሮ ሲቀጥል በራያ አሁን በዚህ በመሬት በታንክ እንዲሁም በዙ 23 በሰማይ ደግሞ በድሮንና ጀት የታገዘ ከባድ ጦርነት እየተደረገ ነው። በድሽቀ የሚታጀብ አንድ ከፍተኛ ወታደራዊ መሪን ጨምሮ ሌሎች የብልጽግና ወታደራዊ መሪዎችን በወሎ መገደላቸው ተነግረዋል። አረጋ ከበደ አረጋ ከበደ ሙሴዎቻችን ሲል የጠራቸው አድማ ብተናዎችም በፋኖ መመታታቸው ታውቋል። ዝርዝር ይዘናል። ወዲህ ደግሞ ጎንደር ላይም አዲስ የገባው የብልጽግና ጦር ድብ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 መንገድ ዘግተዋል። ጎማዎች እያቃጠሉ ነው። ድንጋዮችም ድንጋዮችም አስፓልት ላይ ተደርድረዋል። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምፃቸውን አሰምተዋል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉም ታይተዋል። መንገድ ከመዝጋት ውጪ በተሽከርካሪም በተሳፋሪም ላይ ምንም ችግር አላደረሱም ጥያቄያቸውን በሰላማዊ መንገድም አቅርበዋል ጥያቄያቸው የ2017 ዓ.ም በጀት አመት ያልተላክልን ደሞዝ ይከፈለን የሚል ነው የመንግስት ሰራተኞችና ቤተሰቦቻቸው የያዙትን መፈክር ይህንንም ያሳያል ሰራተኞቹ ተቃውሞ ካሰሙ በኋላ አሁን ላይ መንገዱን ከፍተውታል ከደሞዝ አለመከፈል በተጨማሪ የውሃ ችግርና የመልካም አስተዳደር ችግር በመኖሩ ። መፍትሄ እንዲሰጣቸውም ጠይቀዋል። በሚያስገርም ሁኔታም የገወኔ ከተማ ነዋሪዎች የመንግስት ሰራተኞች ማለት ነው ለስምንት ወር ያክል ደሞዝ አልተከፈላቸውም። ተመሳሳይ ሁነቶች በመላው ኢትዮጵያ እንዳሉም ይነገራል። መንግስት የሀገሪቷን ኢኮኖሚ አዘቅት ውስጥ ከቶ ሰራተኛውን መክፈል የማይችልበት ደረጃ ላይ ደርሷል። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። የአብይ አህመድ ተላላኪ የሆኑት አቶ አረጋ ከበደ አሻጋሪ ሙሴዎቻችን ሲሎም የሚጠሯቸው የአድማ ብተና አባላት ገነት ከተማ ላይ ከባድ ጥቃት እንደተሰነዘረባቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ እዝ ንጉሥ ሚካኤል አሊኮርስር የሚገኘው የአርበኛ ደማሊ አባናዶ ክፍለ ጦር ሰራዊት በዛሬው ዕለት ደቡብ ወሎ ገነት የከተማ አቅራቢያም በወሰዱ እርምጃ በርካታ ቁጥር ያለው የአገዛዙ አድማ ብተን አባላት ሲገድሉ በርካቶች መቁሰላቸውንም ሚዲያችን ለማረጋገጥ ችሏል። በኦፕሬሽኑ ከተደመሰሱት የአድማብተና አባላት መካከል ማዕረግና ስማቸው በውል ያልተለየ የሻለቃ አዛዥም እንደሚገኙበት ነው የታወቀው። የምስራቅ አማራ ኮር አንድ ኮር ሁለት እና የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክና መድፍ ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋርም ከባድ ትንቅንቅ ተጋድሎ እያደረጉም ድል እያስመዘገቡም ይገኛሉ። ከዚህ ቀደም በዘመቻ አባ ናዴው ከባድ ሰብዓዊና ምቁሳዊ ኪሳራ እየደረሰበት የፋሺስቱ የብልጽግና አገዛዝ አሁን ደግሞ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት እያደረገ ሲሆን በምኒልክ እዝ አናብስቶች በሁሉም ግንባር በአግባቡ ተመክቶም እየተመታ ሀሳም መልሶ ማጥቃትም እየተደረገበት ይገኛል። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች የመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ፋኖን እየተቀላቀለ ስለተቸገሩም ያለ እረፍት ግዳጅ እያስገቡት ያሉ ሲሆን ምሽግ ለቆና ተዳክሞ ባለበት ሁኔታ በአይባውና በረሃ ማርያም ላይ ብትደረግ ከባድ ውጊያም ከባድ ሰብአዊና ምቁሳዊ ኪሳራም ደርሶበታል። በሌላ ተጋድሎ መረጃ ተኩሎሽ ግንባር ልዩ ቦታው አካምቦ ላይ በተጠመደ ጸረ ተሽከርካሪ ፈንጂም አንድ ለጊዜው ማንነቱ ማወቅ ያልተቻለ በድሽቃም የሚታጀብ ከፍተኛ የመከላከያ አመራር ከና አጃቢዎቹ ተደምስሷል ተብሏል። ማንነቱን ስንደርስበት የምናሳውቃቸውናል። እዚሁ ወሎ ላይ ስንቆይ በሌላ ግንባር የየጎፋ ክፍለ ጦር አሃዶች የብልጽግና ኃይል ላይ በደፈጣ ጥቃት በማድረስ ድል አስመዘገቡም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክ እዝ የልጅያ ስኮር የጎፋ ክፍል ጦር አካል የሆነው ከምክት ሻለቃ በተውጣጡ ፋኖች በትላንትናው ዕለት በደቡብ ወሎ ዞን አልብኮ ወረዳ ጫጮ በተባለ ቦታ ላይ የፖለቲካ አመራር አጅበው ይጓዙ በነበሩ የአድማ ብተና አንድ ቡድን የአድማ ብተና አባላት ወዲያውኑ ሲሞቱም፣ ከአምስት በላይ የሚሆኑት ቆስለው ወደ ደሴ ሆስፒታል ተወስደዋል። በእለቱ ታስብ የነበረው ህዝብን የማደናገር የብልጽግና ስብሰባ እንዲበተን መደረጉን የክፍለ ጦር ህዝብ ግንኙነት ሱልጣን ዩሱፍ መረጃውን አድርሶናል አሁን በቀጥታ ወደ ጎንደር አልፋለሁ ሰበር ዜና አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያ ግዳጅ በውርደት ተመለሰ የአማራ ፋኖ ብሔራዊ ኃይል አፋባሀ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር በጋሻው ክፍለ ጦር በዛሬው ዕለት ጥቅምት 10 2018 ዓ ም ከገደብዬና ከዳባት ከተሞች ተወጣቶ ወደሚጣ በጠዋት ያቀናው አገዛዙ በአዲስ ያዋቀረው እዝ በተርቦቹ ተገርፎና ተዋርዶም ሙትና ቁስለኛውን እያንጠባጠበ ተመልሷል ሲሉ የአይን ማኞች ገለጹ። በአውደ ውጊያው የጎንደር በጋሻው ክፍለ ጦር አ ካል የሆኑት የቴሮስ እና የአጥናፍ ብርጌድ አባላት በጀግንነት ከአገዛዞን በራስ ጠባቂ መከላከያ ተብየውና ሽመልስ አብዲሳ ጥሬ ስጋ የበላ አዘጋጅቶት ለምድ አልብሶ ወደ ቀጠና ያስገባው የኦሮሚያ ልዩ ኃይል አባላት በቀይ ጥይት እንደ በዓል ሰንጋም ተዘርረዋል ሲሉ የአካባቢው ነዋሪዎች ለሚዲያችን ገልጸዋል። የጎንደር የበጋሻው ክፍለ ጦር አባላት በአውደ ውጊያው አስሩን በሞት ስድስቱን ከከባድ እስከ ቀላል ቁስለኛ ሲያደርጉት የብልጽግና ኃይል ፈርጥጦ ወደ መጣበትም ተመልሷል። መንግሥት ከተለያዩ አሃዶች ሰብስቦም በአዲስ አንድ እዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥም ከቶታል ነው የተባለው። እዚሁ የጦር ግንባር መረጃዎቻችን ላይ ስንቆይ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ዘመቻ መምሪያ ክፍል ከመስከረም 14 2018 ዓም ጀምሮ ለተከታታይ 16 ቀናት በተካሄደው በዘመቻ አርበኛ ደማሊ አባናደው የተገኙ ድሎችን በሚመለከት መግለጫ ተሰጥቷል። ፋኖ ያሳካቸውን ስኬቶች፣ ድሎች በመግለጫው አብራርቷል። መግለጫውን አድምጠን እንመለስ። በለጠ ሸጋው ምስራቅ አማራ ቀጠና ሚኒልክ እዝ ዋና ዘመቻ መሪ ነው። ዘመቻ አርበኛ አደማሊ አባናደው መጠናቀቁ የወጣ መግለጫ ያፋባ ምስራቅ አማራ ሚኒልክ እዝ መስከረም 14 2018 ዓ.ም ወራት የተጀመረው ዘመቻ አርበኛ አደማሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም መጠናቀቁን በማስመልከት የአፋባህ ምስራቅ አማራ ቀጠና ሚኒልክዝ የወጣ መግለጫ። ዘመቻው መስከረም 14 2018 ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋባህ ምስራቅ አማራ ቀጠና ሚኒልክዝ ምስራቅ አማራ ኮር አንድ ምስራቀ አማራ ኮር ሁለት ላስታ አሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር እዚ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝ እና መላው የሰራዊታችን አባል በየደረጃው የሚገኙ ኃይል አመራሮች እና የዛችን ስራ አስፈጻሚ አመራሮች 247 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የለውና ተጋድሎ ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋፋ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጥላትን እንቅስቃሴ በመገደብ ባደረግናቸው የጋራ ውጊያዎች የአማራ ሕዝብ የህሉና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። ለ16 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና የመካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በመርኮ የተገኙ ሲሆን በጥላት አምስት ክፍለ ጦሮቹ የተበታተኑበት ውጊያን አቅደው የሚመሩ የውጊያ መሀንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሞትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማ አረጋግጠናል። እንግዲህ የዘመቻ አባናደው ወይም ዘመቻ አደማሊ አርበኛ አደማሊ በተሰዋው ታጋያችን የወጣው የዘመቻ ስምሪት ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም 6 ሞርተር፣ 3 የሞርተር ምጣድና 103 የሞርተር ቅንቡላዎችን ያገኘን ሲሆን 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ሬዲዮ መገናኛ፣ 448 የክላሽ ካዝና፣ 613 የደረትና የወገብ ትጥቆች 62479 የክላሽ ተተኳሽ 34577 የብሬን ተተኳሽ 15614 የዲሽቃ ተተኳሽ 679 ምርኮኛ 33 የተደመሰሰ 67 ወታደራዊ ሻንጣ 24 መኪና የወታደራዊ የፖለቲካ አመራሮች መኪና ኦራል አምቡላንስ ፓትሮል ጨምሮ የአገዛዙ ወታደራዊ ጠቀሚ አድርጓቸው የነበሩና የተማረኩት አምቡላንሶች ለሕዝብ አገልግሎት እንዲዋሉ ተደርጓል። ስለዚህ በዘመቻ አደማሊ ወይም አባናደው የተገኙ ድሎች፣ እነዚህ በርካታ ድሎችን አግኝተንበታል። ከዚህም በተጨማሪ ሌሎች ወታደራዊ ገዥ መሬቶችን ይዘንበታል። ሌሎች ወታደሩን አፈራርሰን በርካታ ክፍለ ጦሮችን ከወታደራዊ ሰንሰለቱ እንዲሰረዙ ጭምር አድርገናል እና መዋቅራቸው ብቻ እንዲቀር አድርገናቸዋል። በዚህ የአማራ የህልውና ትግል ከጀመረበት ካለፉት ሁለት አመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ ደማሊ ወይም አባናደው አስተናግዷል ማለት ነው። ሌላኛው በዚህ ግዳጅ ያተረፍነው ምንድነው? ፖለቲካዊ ትርፎችን አትርፈናል። እንግዲህ በዚህ በፋኖ በርካታ ወረዳዎችን ተቆጣጥረናል። ከአርባ በላይ ከተሞች ህዝባዊ ውይይት አድርገናል። ከአስራ ስድስት በላይ ወረዳዎች በቁጥጥር ስራ ውለናል ማለት ነው። እዚህም ከአርባ በላይ ከተሞችን ህዝባዊ ውይይት አድርገናል። የህዝብ አስተዳደር መዋቅር ዘርግተናል ሰፊ የህዝባዊ መዋቅር የዘረጋንበት ከዚህም ጋር ተያይዞ ከፍተኛ የሆነ የፖለቲካ ዘመቻ የተዘመተበት አፋባ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ለጥላት ያሳየንበት ልዩ ዘመቻ ነበር ማለት ነው። ከዚህም በተጨማሪ ትልልቅ ከተማዎች ከነዚህም ወሳኝ ወሳኝ የሚባሉ ህዝባዊ ውይይት ከተደረገባቸውና የሲቪል አመራር የሲቪል አስተዳደር ዝርጋታ የተደረገባቸው በርካታ ከተሞች ከአርባ በላይ ውይይት ተደርጓል። ከነዚህም ውስጥ እስከዛሬ እንግዲህ በጥላት በኩል በርካታ ስራዎችን የሰራባቸው ህዝቡ ከኛ የተለየ በሚመስል መንገድ ፕሮፓጋንዳ ሲነፋባቸው የነበሩትን ከተሞች በግልጽ ጌራና፣ ከተማን ማርየን፣ ውጫሌ፣ ወርጌሳ፣ መርሳ፣ ስሪንቃ ቃሊም፣ ሳንቃ በቅሎ ማነቂያ ሰቀላ አሁን ተገን ስታይሽ ሙጃ ወንዳች ደንሳ የሚባሉ በዚህ በሰሜን ወሎ አካባቢና በደቡብ ወሎ አካባቢ የሚገኙ ከተማዎች በርካታ ስራዎችን ሰርተንባቸዋል። በርካታ የህዝብ አስተዳደሮችን ሰርተናል። በርካታ የህዝብ ውይይት አድርገናል። ስለዚህ ሲቪል መዋቅራችንም በዚህ ልክ ዘርግተን ለቀጣይ ትግላችን ያስተካከልንበት መሆኑን እንዲታወቅ እንፈልጋለን። ነገም እንግዲህ በዚህ ልክ የወታደራዊና የፖለቲካዊ ትርፋችንን በዚሁ ልክ የምናስቀጥለው መሆኑን። ሌላኛው ሶስተኛ ያተረፍንበት ነገር ከዲፕሎማሲ አንፃር በርከት ያሉ የውጭ ዜጎች ጭምር መጥተው እንዲጎበኙ አድርገናል። ምርኮኞችን በስርዓት ይዘን እንግዲህ የዓለም ከምንም በላይ የአማራ ፋኖ ትግል አለም አቀፍ የጦርነት ህጎችን እንደሚያከብር አሳይተናል። በዚህም እንግዲህ ምርኮኞችን በስርዓት ይዘን ለቀይ መስቀል ጥሪ አድርገን በውስጥ መስመሮች ተነጋግረን አስረክበናል። ቆስለኞች እንዲታከሙ አድርገናል። ቁስለኞቹ ለቀይ መስቀል አስረክበናል ማለት። ከዛ ውጭ እንግዲህ ከመከላከያ ሚሊሻ ከአድማ ብተናና ከሌሎች ሲቪል አስተዳደሮች የተያዙ ምርኮኞችን በስርዓት ይዘን ለዓለም አቀፉ የተያዙበትን መንገድ አሳይተናል ማለት ነው። እንግዲህ ከሬሽን ካኗኖራቸው ከአቀማመጣቸው ጭምር ስርዓት ባለው ዓለም አቀፋዊ የውትድርና ህግን በሚያሟላ መንገድ አስቀምጠናል ማለት ነው። ቁስለኞች እንግዲህ ለቀይ መስቀል በስርዓት ተረክቧል። ከዛ በተጨማሪ ሌሎቹንም እንግዲህ ለመስጠት ሬሽንም እና ሌሎች ነገሮች እንዲሟሉ አለም አቀፉ ማህበረሰብ እንዲገኝና እንዲያያቸው ጭምር አድርገናል ማለት ነው። በዚህም የቀይ መስቀል ከአለም አቀፍ ማህበረሰቡ ጭምር በመምጣት ውጮች ጭምር በመምጣት አይተውታል። የቁስለኞች አያያዛችንን፣ ሌሎች የምርኮኛ አያያዞችን ከዲፕሎማሲ አኳያ የዓለም አቀፍ የሰባዊ ህግ ኢንተርናሽናል ሁማኒታሪ ላው የሚባለው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላትን ምስክራቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ የአዲሱ የአማራ የህልውና የትግል ታሪክ ምዕራፍ መሆኑን ያረጋገጥንበት ነው ማለት ነው። ሌላኛው መሪያችን ዋርካው ምሪ ወዳጆ በይፋ ባህ ያደረገው ጥሪና ድርጅታችን አፋ ባህ ከዓለም አቀፍ ቀይ መስቀል ማህበር ጋር በውስጥ በተሳጻፈው መሰረት አስረክበናል ማለት ነው። ስለዚህ ቀጣይም የቆሰሉትን በቀጣይ እንደዚሁ እያስረከምን የምንሄድበትና ሌሎች ግዳጆችንም በዚህ ልክ እንደምንሄድ ነው የምናሳውቀው። ትልቁ ነገር ምንድነው? ብልጽግና እንግዲህ በዚሁ ስርዓት ውስጥ ከያዟቸው ይገዷቸዋል፣ ይፈልጧቸዋል፣ ይቆርጧቸዋል እያለ ወታደሮቹን ያላግባብ እድሜያቸው ያልደረሱት ወታደሮች ጭምር ወደ ውትድርና በማስገባት ወታደራዊ ስርዓትን ያልሰለጠኑ ወታደሮችን ጭምር በማስገባት በርካታ ስራዎችን ሰርቷል። እነዚህ በርካታ ያጠፋቸውን ጥፋቶች እንግዲህ በመሬት ላይ እኛ ወታደሮችን ምን እንደምናደርግና የምርኮኛ አያያዛችን ምን እንደሆነ ለምን አላማ እንደምንታገል አላማችንን ያሳወቅንበት። እንግዲህ እነዚህ ከተለያዩ ብሔር ብሔረሰቦች የመጡ ምርኮኞች ናቸው። ስለዚህ እነዚህ ሰዎች ፋኖ ምን አይነት ትግል እየታገለ እንደሆነ ለዓለም አቀፉ ማህበረሰብ የተናገሩበት፣ ዓለም አቀፉ ማህበረሰብ የእኛን ትግል በቀን ፀሐይ እንግዲህ አንጸባርቆ ያየበትን ሁኔታ የፈጠርንበት ሁኔታ አለና እነዚህን በትክክል ያሳየንበት የትግል መስመራችንን አሳይተናል ማለት ነው። መጨረሻም ማለት የምንፈልገው በአማራ ክልል ራሱን የጥምር ጦር ብሎ የሚጠራው የክልሉ ታጣቂ ኃይሎች አድማ ብተና፣ ፖሊስ ሚኒሻ፣ እንዲሁም ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው የነውረኛው መንግስት ነኝ ባይ ዙፋን አስጠባቂ ዘረኛ ዘረፈጅ ሰራዊት በአፋጣኝ እጅ እንዲሰጥ ጥሪያችንን ወንድማዊ ጥሪያችንን እናቀርባለን። ከዛም በተጨማሪ የአማራ ወጣቶች ወደ ትግሉ እንዲቀላቀሉ እና የተጀመረን የህልውና ትግል ከወንድም እህቶቻቸው የአማራ ፋኖ ታጋዮች ጋር አብረው እንዲታገሉ ስንል አማራዊ ጥሪያችንን እናቀርባለን። በዚህም ለአማራ ክልል ተወላጆች ወይም ደግሞ ለአማራ ብቻ ሳይሆን ሌሎች ብሔር ብሔረሰቦች በዚሁ ትግል ተሳትፎ እንግዲህ ከዚህ ዘረፈጅ ከሆነው መንግስት ጋር ነፃ የምንወጣበትና ሌሎች ብሔር ብሔረሰቦች በዚህ ትግል ተሳትፈው እንደ ኢትዮጵያውያን ኢትዮጵያ ነጻ የምናወጣበት እንደ ሀገር ሀገር የምንመሰርትበት ብሔርን ለይተን አይደለም። እኛ እንደ ፋኖ ነው እየታገልን ያለነ የተለያዩ ብሔር ብሔረሰቦችን አቅፍ ነው እየታገልን ያለነ። የኦሮሚያ ተወላጆች አሉ፣ የደቡብ ተወላጆች አሉ፣ ሌሎች የአፋር፣ የሶማሌ ታጋዮች፣ በመከላከያ ውስጥ ያሉ ታጋዮች ወንድሞቻችን መጥተው እኛ ጋር ተቀላቅለው ሁሉም ቤታችንን እያዩ ስለሆነ ሁሉም ብሔር ብሔረሰቦች እኛ ለአንድ ብሔር እየታገልን እንዳልሆነና ቅድሚያ ግን መቀመጫችንን ማስተካከል እንዳለብን የአማራ ሕዝብ እየተፈናቀለ እየተገደለ ያለበትን ሁኔታ አውቀው መጀመሪያ አማራ ማዳን ስላለብን እየታገልን ያለን ኢትዮጵያ ለማስጠበቅና ኢትዮጵያ ለማዳን ስለሆነ እየታገልን ያለን ሁሉም ብሔር ብሔረሰቦች ወደ ትግሉ እንዲቀላቀሉ ልጆቻቸው ያላግባብ እየሞቱ እንደሆነ በተለይ የኦሮሚያና የደቡብ ልጆች ያላግባብ ልጆቻቸው በአማራ ክልል እየቀሩ እንደሆነ አውቀው ልጆቻቸውን ከትግል መስመር አውጥተው ከመከላከያ እጅ አውጥተው ወደ ፋኖ ተቀላቅለው የሚታገሉበትን የኢትዮጵያዊ ጥሪያችንን እናደርጋለን። ሌላኛው በጣም መታለፍ የሌለበትና ህዝባችን አሁን ባደረግነው ተጋድሎ እንደወሎ በርካታ ተጋድሎች ተደርገዋል፣ ይታወቃሉ። በርካታ ድሎች ተገንተዋል። በዚህም ትግል እንግዲህ እህት ወንድሞቻችን ህዝባችን ያደረገልን ድጋፍ ቁስለኞቻችንን አንስቶ ሲርበን አብልቶ ሲደክመን የተሸከምነው ሸክም አግዞ አይዟችሁ በርቱ ብሎ ላበረታታን የአማራ ህዝብ ክብርና ምስጋና ይግባውላለሁኝ። ጨርሻለሁ። አመሰግናለሁ። አድማጭ ተመልካቾች ትላንት በጎንደር የነበረውን ከባድ ውጊያ የፋና አመራሮችን ጋብዘን በስልክ ያለውን ሁኔታ ማስቃኘታችን በጧት የዜና ወጃችን ይታወሳል። አሁን ደግሞ በመስክ የሚገኘው የጦር ግንባር ዘጋቢያችን ተጨማሪ ዝርዝር መረጃዎችን ይነግረናል። አድምጠነው እንመለስ። የብስራት ዜና በመንገድ የሰማውን ስሜትና አጠቃላይ የነበረውን እንቅስቃሴ ለአድማጭ ተመልካቾቻችን ግለጽን እና ፕሮግራሞችን እናጠቃልላለን። በነፃነት መቀጠል ትችላለን። መልካም፣ እጅግ አድርጌ አመሰግናለሁ። ከዚህ ላይ ለአድማጭ ተመልካቾቻችን ግልጽ ለማድረግ ያክል የብርጌድ አመራሮች፣ የክፍለ ጦርና የኮራ አመራሮች የገለጹት የሰው ኃይል የምርኮ፣ የመሳሪያ ምርኮ እንደ ብርጌድ እንደ ክፍለ ጦርና እንደ ኮር እንደሆነ ለአድማጭ ተመልካቾቻችን ማስረዳት ያስፈልጋል። ምክንያቱም አገዛዙ ብልጽግና የተጣረሰ መረጃ በሚል ሊያቀርበው ስለሚችል አርበኞቻችን እዚህ ላይ የገለጹት በብርጌድ ባዩት ልክ ነው። በአዩትና በአገኙት ልክ ነው። ቁጥር ልክ ነው እና ሊጨምር ሊቀንስም ይችላል። አሁንም ውጊያው ስለቀጠለ እና ስላልተቆጠረ ይችላል። ሌላው እንግዲህ ዛሬ በተደረገው ላስጨራሻው አውደ ውጊያ የሜጀር ጄኔራል ዋንታ አባት አንደኛ ኮር የዘመቻ መምሪያ እንዲሁም ሌሎችም የኮሩ አመራሮች፣ የጉና ክፍለ ጦር ሙሉ አመራሮች፣ የሴነሳ ብርጌድ አመራሮች የውጊያ ታክቲካቸው በእጅግ በ እጅግ እጅግ የሚደንቅ የጦር ጠበብትነታቸውን በሚገባ ያስመሰከሩ ተናበው አውደውጊያ በማድረግ እንግዲህ በከተማ ላይ የፈጸሙት ኦፕሬሽን እጅግ በጣም አጀብ የሚያሰኝ ነው። ከዛ ባሻገር እንግዲህ በቀጠናው በተደጋጋሚ ጊዜ አውደውጊያ በማድረግ በደቡባዊ ጎንደር ቀጠና ግንባር ቀደም የምትባለው ጉና ክፍለ ጦር ታሪካዊ ስራን የሰራችው የሜጀር ጄኔራል ውባን ታባተ እንግዲህ አደራ የተጣለባት ክፍለ ጦር ናት። በአማራ ክልል የመጀመሪያዋና ታሪካዊቷ ግዙፍ የሰው ኃይል ያላት ግዙፍ ተዋጊ ኃይል ያላት ክፍለ ጦር ናት። ይች ክፍለ ጦር ዛሬ የፈጸመችው ጀብድ እጅግ በጣም አጀብ የሚያሳይ ነው። ከዚህ በፊትም በአንዳ ቤት ከሁለት መቶ ሀምሳ እስከ ሶስት መቶ የሚገመት የጠላት ኃይል ከጉና ከሜጀር ጀኔራሉ ባንተባተ ተወርዋሪ ክፍለ ጦር እንዲሁም ከጣና ገሌው ዲዮስ ክፍለ ጦር እና ከኮሩ ተወርዋሪ ኃይል ጋር በመሆን ከፍተኛ ጀብድ የፈጸመች እና አርበኛ ገብርዬን የመሳሰሉ እንቁ አርበኞች በመስዋዕትነት ያጣች ክፍለ ጦር ናት። እንዲሁም ሴረንሳ ብርጌድ በቀጠናው በመወርወር ታሪካዊ ስራ በመስራት የምትታወቅ በና አርበኛ ብርቃዬ ደምሴ እየተመራች በርካታ ቀጠናዎችን በመቆጣጠር ለጠላት ምቹ ባለመሆን የጠላትን ጥምር ጦር ኃይል አንገት በማስደፋት ከፍተኛ ስራ ሲሰሩ ቆይተዋል። እንግዲህ አገዛዙ ብልጽግና በፋኖ ኃይሎች ላይ የተዛባ መረጃ በሕዝቡ ዘንድ ሲነዛ ከርሟል። ዛሬ ግን የሜጀር ጄኔራል ውባንት አባተ ታማኝ ልጆች በእስቴ መካነ ኢየሱስ ከተማ በመግባት የሕዝብ ልጅ መሆናቸውን በሚገባ አስመስክረዋል። ቅድም አርበኛ አዛዥ ደሳለኝ እንደገለጸው በማረሚያ ቤት ውስጥ ከፍተኛ የሆነ ሰቆቃ ሲፈጸምባቸው የነበሩ ሰላማዊ ዜጎች በጀግኖቹ ክንድ ነፃ እንዲሆኑ ሆነዋል። ከዛ ባሻገር መሰረታዊ ተቋማት ምንም ምንም ባል ሳይነኩ አክብረው የህዝብ ተቋማት መሆኑን ተረርተው አስፈላጊውን እንክብካቤ በማድረግ ጥበቃ በማድረግ የከተማውን ኦፕሬሽን በሚገባ አጠናቀዋል ማለት ነው። ከዛ ባሻገር ያገዛዙ ሎጂስቲክ መከማቻ የሆኑ እንደ ምሽጎችና ሌሎችም መጋዘኖች በፋኖ ቁጥጥር ስር ገብተው እርምጃ ተወስዶባቸዋል። በአጠቃላይ ዛሬ የጉና ክፍለ ጦር የሚዘር ጄኔራል ኦላንታ አባት አንደኛ የሜጀር ጀኔራል ውባንተ ተወርዋሪ ክፍለ ጦር እና የጣና ገለውዲዮስ ክፍለ ጦር የሰሩት ጀብድ እጅግ በጣም አጀብ የሚያሰኝ ነው። በአጠቃላይ በቀጠናው እንግዲህ የመንግስት ሀይል የተደናገጠበት እንደሚታውቀው ደቡባዊ ጎንደር ቀጠና ለክልሉ ርዕሰ መዲና ባህር ዳር ከተማ ቅርብ በሆኑ ከመሆኑ ባሻገር በርካታ ሀይሉን በዚህ አካባቢ ያስገባል። ዛሬም እንግዲህ የጉና ክፍለ ጦር የደመሰሳት ተወርዋሪ የሚባለው ሀይል በክልሉ አለ የሚባል ተወርዋሪ የአድማብተን ሀይል ነው። ይህ የአድማብተን ሀይል ግን በጀግኖቹ ክንድ ከፍተኛ የሆነ ሰብአዊና ቁሳዊ ስራ አስተናግዷል። ወንዳለ በአጠቃላይ ግን ለዛሬ የነበረው መረጃ አርበኞች በሚገባ አቅርበውታል። ያው የቅድም የምርኮ ውጤቱን ግልጽ ለማክል ያክል ነው የገባውት። አመሰግናለሁ እጅ አርጃ አመሰግናለሁ፣ ሁላችሁንም በዛሬው የጎንደር ግንባር በስተ መካነ ኢየሱስ እጅን በአፍ የሚያስጭንድል በተመዘገበበት አውደ ውጊያ ጦሩን በመምራትና በመዋጋት ጀብዶ የፈጸሙት በአፋባብ ላይ ዘለቀ የሜጀር ጀነራሉ ባንታባት አንደኛ ኮር ዘመቻ መሪ ፋኖ ቢራራ ደምሴ፣ የጉና ክፍለ ጦር ወታደራዊ አዛዥ ፋኖ አዛዥ ደሳለኝና የቴደንሳ ብሪጌድ ዋና አዛዥ ፋኖ ብርቃየው ደምሴ፣ እንደዚሁም የዓለም አቀፍ ፋኖ ሚዲያ የመስክ ጋዜጠኛ ነጻነት ጫን ያለው በጋራ ሀሳባችሁን ስላካፍላችሁ ለአድማሽ ተመልካቾቻችን የብስራት የድል ዜና ስለነገራቸ ን እጅግ አርገን ነው የምናመሰግነው። አሁንም ድል ከእናንተ ጋር ይሆን። ከስር ከስር የሚገኙ የአውደ ግንባር የድል ውጤቶችን አድማጭ ተመልካቾች እየገለጸን ቆይታ እናደርጋለን። አለም አቀፍ ፋኖ ሚዲያ የፋኖ ድምፅ ነው። ወደ አድማጭ ተመልካቾቻችን ለነበረን ያብሮነት ጊዜም እጅግ አርገን እናመሰግናለን። በሌላ የመረጃ ሰዓት ዳግም እንገናኛለን። በያላችሁበት ቸር እንዲገጥማችሁ፣ እድል እንዲቀናችሁ ተመኝተናል። እኔው እንዳለ ክስነኝ መልካም ጊዜ ተመኘው እናመሰግናለን አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላል። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩል። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት፣ ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩል። እንዲሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። ቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማል።